የኢትዮጵያ ፖሊስ ትልቁና ተቀዳሚው ተግባር የኢትዮጵያን ብሔራዊ ጥቅም ማስጠበቅ፣ ሰላምና አንድነትን ማረጋገጥ መሆኑን ተረድቶ ሊተጋ ይገባል ሲሉ ጠቅላይ ሚኒስትር ዐቢይ አሕመድ ተናገሩ። የኢትዮጵያ ፖሊስ ተቋሚ የሀገርና ሕዝብን ሰላምና ደህንነት ለማረጋገጥ በሚያስችል ሙሉ ቁመና ላይ ይገኛል ያሉት ደግሞ የፌዴራል ፖሊስ ኮሚሽን ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ናቸው። አንድ መቶ 16ኛው የኢትዮጵያ ፖሊስ ምስረታ ቀን ያደገ ፖሊስ እየተለወጠ ላለ ሀገር በሚል መሪ ሀሳብ በመስቀል አደባባይ በተለያዩ ፖሊሳዊ ሁነቶች በድምቀት ተከብሯል። በለጠታረቀኝ ታረቀኝ ተጨማሪ ዘገባ አለው። መንግስትም ሆነ የፖለቲካ ስርዓት ሲቀያየር ባለበት ጸንቶና ሙያዊ ስነ ምግባሩን ጠብቆ ሀገርን የማስቀጠል ትርጓሜን ያዘለ ተቋም ነው ፖሊስ። ሚያዝያ 29/1901 ዓ.ም የኢትዮጵያ ፖሊስ በተደራጀ መልክ የተመሰረተበት ታሪካዊ ዕለት ነው። 116ኛው የኢትዮጵያ ፖሊስ ምስረታ ቀን ማጠቃለያ መርሃ ግብር ያደገ ፖሊስ እየተለወጠ ላለ ሀገር በሚል መሪ ሀሳብ በመስቀል አደባባይ በተለያዩ ፖሊሳዊ ሁነቶች በድምቀት ተከብሯል። የመርሃ ግብሩ የክብር እንግዳ የኢፌዴሪ ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ ባስተላለፉት መልእክት የኢትዮጵያ ፖሊስ ትልቁና ተቀዳሚው ተግባር የኢትዮጵያን ብሔራዊ ጥቅም መለየትና ማስጠበቅ፣ የሀገሪቱን ሰላምና አንድነት ማረጋገጥ እንዲሁም በትብብር በመስራት ህዝባዊ ደጀንነቱን ማረጋገጥ ነው ብለዋል። የኛ ዓላማ መሆን ያለበት ብሔራዊ ፍላጎቶቻችንን አንጥረን ማወቅ፣ ሰላማችንን መጠበቅ፣ ተባብረን መትጋት፣ ከወንድም ጎረቤት ህዝቦች ጋር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 ወዳለው የፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል የኢትዮጵያ ፖሊስ ተቋም በተደረገለት ሪፎርም አሁን ላይ የሀገርንና ህዝብን ሰላምና ደህንነት ለማረጋገጥ በሚያስችል ሙሉ ቁመና ላይ ይገኛል ብለዋል። የኢትዮጵያ ፌዴራል ፖሊስ የወንጀል መከላከል አቅሙን ለማሳደግ ማህበረሰብ አቀፍና መረጃ መር የወንጀል መከላከል መርህን በመከተል በዋናነት እንደ ሀገር የሚሰጡትን ፖሊሳዊ ግዳጆች መወጣት የሚችል በሰው ኃይል በአቅም እና በዘመናዊ ትጥቅ የተደራጁ የፈጥኖ ደራሽ የልዩ ጸረ ሽብር ኮማንዶ ኃይልና የተለያዩ ስምሪቶች ወስዶ ኃላፊነትን በህይወት መስዋዕትነት ጭምር የሚወጣ ሰራዊት ተፈጥሯል። ከሪፎርሙ በፊት በወንጀል ምርመራ በከፍተኛ ሁኔታ በሰብአዊ መብት ጥሰት የሚጠላና ሲወገዝ የነበረውን ተቋም በሪፎርሙ ከፍተኛ ትኩረት ተሰጥቶት መረጃና ማስረጃ መር መሰረት ያደረገ የወንጀል ምርመራ መርህን በመከተል በተለይ ስራዎችን በሰለጠነ የሰው ኃይል እና በዘመናዊ የፎረንሲክ ምርመራ በመታገዝ ሰብአዊ መብትን ባከበረ መልኩ ትላልቅና ጠንካራ የወንጀል ምርመራዎችን የማጣራት አቅም ፈጥሯል። በበዓሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር ዐቢይ አሕመድን ጨምሮ ከፍተኛ የፌዴራልና የክልል የስራ ኃላፊዎችና ጥሪ የተደረገላቸው የውጭ ሀገር ፖሊስ አዛዦችም ተሳትፈው በታል።